ፈኪሃ ኢሳም ሁለት መቶ ሽጌ መግባቱን በማስመልከት አይፎን ፕሮ ማክስ ስጦታ ይዛ መታለች ማለት ነው። ጦርነቱንም እፋለማለው። ጦርነት ላይ ወይ አሸናፊ ወይ ተሸናፊ አለ። ምንም አትበሉኝ፣ እኔ አሜሮ ያለኝ ነው የምሰራው ብላለች ማለት ነው። ጉዞ ወደፊት፣ እስከ መጨረሻ እፋለማለው ብላለች። ኢሳም ለእኔ ወይስ ለሌላ? እናያለን አብረን ብላለች ማለት ነው። በሌላ መልኩ ደግሞ ሪም ጎልድ የ30 ሺህ ድራሃም መነጸር ይዛ መታለች ማለት ነው። የወርቅ መነጸር እንዳያመልጣችሁ፣ ካመለጣችሁ ትጸጸታላችሁ እያለችን ትገኛለች። ሽተነው ሁሉም ነገር ነቢያ አይደምግም አለም

አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዙ በልኔ። ሁላችሁም በያላችሁበት ያላ ያለ ሰላምና እዝነት አይለያችሁ እያልኩኝ በአዲስ ቪዲዮ ዛሬ መጥቻለሁ ማለት ነው። ቪዲዮውን ግን ስትጀምሩ ላይክ እያደርጋችሁ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑላለሁኝ። ዛሬ ደግሞ በአዲስ ነገር ነው የመጣሁት ማለት ነው። እንግዲህ በትናንትና ሁለት ኢሳምና ፈኪሃ ማለት ነው ቪዲዮ ሰርተው ነበር። እንግዲህ ሁለት መቶ ሺህ በመግባቱ ምክንያት ልታከብርለት፣ እንግዲህ ስጦታ ይዛ መጥታለች ማለት ነው። ስጦታው ደግሞ ምንድን ነው? አይፎን አይፎን ነው እናቴ። ወደ ሁለት መቶ ሁለት መቶ የሚጠጋ ብር የኢትዮጵያ ብር አሉ ነው እንግዲህ ሰምታችኋልና የአይፎን ስጦታ ይዛ መታለች ማለት ነው። የሚገርም ነው እና አትንጫጩ ብላለች። ኮሜንት ላይ ኮንግራ እያላችሁ ብቻ ጻፉ፣ እንኳን ደስ ያለህ እያላችሁ ብቻ ጻፉ። አትንጫጩ፣ ጫጫተኔን አይበግረኝም እያለች ነው ማለት ነው። እና ፊልሚያውን እንደ ጀመርኩት ትወጣዋለሁ ጦርነት ውስጥ አለች። ይህ እንግዲህ ያው እንደ ጦርነት አድርገዋለች ማለት ነው ጦርነት ውስጥ አሸናፊ ወይ አሸናፊ እንሆናለን ወይ ተሸናፊ እንሆናለን። ስለዚህ እፋለማለሁ ያለች ነው ማለት ነው። የምትፋለመው እንግዲህ የፍቅር ፊልምያ ነው እና አትንጫጀው፣ እኔም ምንም አይደንቀኝም አይዶን ኬር ብላለች ማለት ነው። እና የሚገርም ነው። ሴት ልጅ እንደዚህ ፈጠጥ ስትል በጣም ነው የሚያስጠላው፣ የሚገርመው ማለት ነው። እና እንግዲህ ኢሳምም ቢግ ደረደርም ተቀብሏል ማለት ነው። አይፎኑ አይፎንክ ተሰብሮ አይቼ ነው ሁሉን ነገር እሱ ትከታተላለች ማለት ነው። የእሱን ነገር ስልክ ተሰብሮ አይቼ ለዛን ስጦታ የሰጠው ሁለት መቶ ሺህ በመግባት ምክንያት ብላለች ማለት ነው። እንግዲህ እሱም እንግዲህ አልቀበልም አልቀበልም እያለ ተግደርድሮ ተቀብሏል ማለት ነው። እንግዲህ ደግሞ ወደፊት የሚሆነውን እናያለን። ነገር ግን እሷ ይደብረኛል፣ ካልተቀበልከኝ የሆነ እንደ ንቀት የናቀኝ ነው የሚመስለኝ። ስለዚህ ተቀበለኝ፣ እኔ እንዴት አድርጌ ስንት ቦታ ገብቼ መስል ያመጣሁ ብላለች ማለት ነው። የማያልፍለት ድሃ ሀብታም ሲጋብዝ ይኖራል ይላል ሀገር ሰው እና ያው እንግዲህ በሁለት አስራለች ማለት ነው። ጉቦ ይሉታል እንግዲህ ይሄ ማለት ነው። ጦርነት እስከሆነ ድረስ ያው እንግዲህ በጉቦ እየገባች ነው ማለት ነው። እንግዲህ ጦርነቱ ማን እንደሚያሸንፍ አብረን እናያለን ማለት ነው። ያው እንግዲህ እሷ ጦርነት ነው ስላለች ማለት ነው ፊልሚያ ነው። እፋለማለሁ እስከ መጨረሻው ብላለች። አሁን የሳቃችሁብኝ ነገ የእኔስ አረገው፣ ተመልሳችሁ ጀይን እያያችሁ ትዝናናላችሁ ብላለች ማለት ነው። እንግዲህ ኢሳም ለፈኪሃ ወይስ ለኢክራም የሚሆነው አብረን እናያለን። ነገር ግን ኢክራምም ያው አባቷ ጋር ቪዲዮ እየሰራች ላሳምነው ነው እንዲህ ልለው ነው እንዲህ ልለው ነው እያለች ነበር። ባለፈውም ያው አባቷ እንዳያችሁት በክብር ቤተሰብ ጋር ከፈለገ ይላክ እያለ ሰምተናል። እንግዲህ እንግዲህ ያው አብረን እናያለን ማለት ነው እንግዲህ የጦርነቱ ፍጻሜ ማን እንደሚያሸንፍ ማለት ነው። ነገር ግን እሷ ፈኪሃ ምንም ወደ ኋላ አልሄድም። እኔን እኔን ለማሸማቀቅ የምትሰሩትን እያቀናበራችሁ ኢሳምን ከሌላ ሴት ጋር እያቀናበራችሁ የምትሰሩት እኔን ለማስቀናት ነው አለች። እንግዲህ እሱ ደግሞ ለምድ ነው፣ ምቀኒ ምን ይመለከትሻል? እኔ አንቺን ይፍ እንደ እህቴ ነው ብሏል ማለት ነው። ነገር ግን እሷ እንደ እህቱ እንዲያት አትፈልግም። ያው የራሷ የግሏ ባሏ እንድታረግ ነው የምፈልገው ያው እንግዲህ ፊልም ይቀጥላል ነው። እኛም እንሰማለን፣ አንፈርድም እያልን እንሰማለን። ያው እንግዲህ ስልካችን ያመጣብን ጣጣ ነው። እንሰማለን ማለት ነው። የምር የሚገርም ነው። ለማንኛውም አይፎኑን አስረክባለች ማለት ነው። እሱም እኔ ሁለት መቶ ኬን ያስታወሰኝ የለም እና በጣም በጣም አመስግኗታል። እንግዲህ የምድር ነው ይባለው የስክታ ዳርዳሩ ነው፣ የዘፈን ዳርዳሩ እስክታ ነው። ያለ ሀገር ይሰው እናያለን ማለት ነው እናያለን፣ እናያለን የሚሆነውን እድሜ ይስጠን ብቻ የሚሆነውን ነገር እናያለን ማለት ነው። እና ደግሞ ሪም ጎልድ ምን ይዛልን መጣች? ሪም ጎልድ ማታመጣው የላትም፣ እናቴ። አንዴ መኪናውን፣ አንዴ ልብሱን፣ አንዴ ፓንቱን፣ አንዴ ጡት ማሰያዣውን እያመጣች ነው ማለት ነው። ዛሬ ደግሞ የወርቅ መነጽር ይዛል እመታለች ማለት ነው። ሰላሳ ሺህ ድርሃም ብቻ ወርቅና አልማዝ አስራ ስምንት ካራንት ወርቅና አልማዝ ብላለች። አጃኢብ ነው እንግዲህ፣ ይሄ በኢትዮጵያ ሕዝብ ላይ ጦርነት እንደማወጅ ነው። በዚህ ኑሮ ውድነት የመነጸር ወርቅ ልበሱ ማለት ግዙ፣ ሰላሳ ሺህ ድርሃም ማለት እንግዲህ ጦርነት እንደማወጅ ምንሆን፣ የማስበው ማለት ነው። ተይሪም ተይ ተይ ተይ ይህ ያልቀን ያልፍና ያስተዛዝበናል። እንግዲህ እስኪ ቪዲዮውን ሰምተን እንመለሳለን ማለት ነው። ምን አለች ውዶች፣ ዛሬ ደግሞ የወርቅ መነፀር አምጪልን ስትሉ ለነበራችሁ በአጠቃላይ ይዤላችሁ መጥቻለሁ። አስራ ስምንት ካራንት ከአልማዝ ጋ ነው። ሰላሳ ሺህ ድርሃም ብቻ ነው። እንዳያመልጣችሁ እዩት እንዴት እንደሚያምር ይሄ እዚህ ላይ ስቲከር አለው የፕላስቲክ ዋጋ አይታሰብም፣ ሙሉ ለሙሉ የሚታሰበው ወርቁና አልማዙ ነው። እንዳያመልጣችሁ፣ ይሄንን የመሰለ መነጽር ካመለጣችሁ ትጸጸቱበታላችሁ። ከነ መነጽሩ ይሄው ገጭ አርጌላችኋለሁ፣ ከነዳይ ዳይመንዱ እንዳያመልጣችሁ። እንግዲህ ሰምታችኋል፣ እንዳያመልጣችሁ ትጸጸታላችሁ። ይህ መነጽር ካመለጣችሁ ትጸጸታላችሁ ብላለች ማለት ነው እና አንድ ሰላሳ ሺ ድርሃም ብቻ ነው ብቻ ነው ማለት ያኔ ቀላል ነው። ምን አላት ሰላሳ ሺህ ድርሃም ስለዚህ እንዳያመልጣችሁ ተብላችኋል ማለት ነው። ነገር ግን እሪም ጎልድ እረ እባክሽ እባክሽ፣ እንኖርበት እንጂ እንኖርበት እንዴ! በነፍሳችን ላይ እየተጫወሽ ነው። በነገራችን ላይ ባለፈው መኪና ይዘሽ መጣሽ፣ የወርቅ መኪና እንዴ! ጉድኮን የምር አሁን ኢትዮጵያ ላይ ስትር ማለት ነው። አሁን ፖለቲከኞቹ እንደሚታሰሩት ሪም ራሱ መታሰር አለባት ኢትዮጵያ ስትር ማለት ነው። ለምን መሰላችሁ? በኢትዮጵያ ሕዝብ ላይ ጨዋታ ይዛለች። በአማርኛ በአማርኛችን ራሱ ማለት ነው። በአማርኛችን ራሱ ጨዋታ ይዛብናለች፣ በአማርኛችን እየነገደችብን ነው። ስለዚህ ስለዚህ ያው አስቡበት ማለት ነው ኢትዮጵያ ያላችሁ ሰዎች እና ሪንጎልድ እባክሽ እባክሽ አትጫወችብን። ፍትህ ለኛ፣ ፍትህ ለአማርኛችን። እናቴ አንቺማ ማለት ነው ኢትዮጵያ ራሱ የምትሄጂው አይመስለኝም። ወይም ማክስ ለብስሽ ነው የምትሄጂው እንጂ እውነት እንደዚህ አንዴ ጡት ማስያዣውን አንዴ ቀሚሱን አንዴ አጭር ፉስታን እያልሽ እየለበሽ ወርቅ ኢትዮጵያ አሁን ቢያዩሽ አስብሸዋል። እስካንቹ ነው ተሸክመዎች የሚሄዱት እናቴ የኢትዮጵያ ያሉ አንዳንዶች ማለ ሁለት ሁሉንም አላልኩም እነዛ ነካርጋዎች የሚወስዱት ማለት ነው እስካንቹ ነው የሚወስዱሽ እቃሽን እንኳ ወርቁን እንኳ መልሰው አይሰጡሽም አይለቁሽም ማለት ነው እና ተጠንቀቂ ተጠንቀቂ ዋርኒንግ አለብሽ በህይወትሽ ላይ ዋርኒንግ አለብሽ ማለት ነው እና ተይ ተይ ተይ እንተዛዝን እናቴ፣ እኛ ለአንገታችን ለጣታችን ወርቅ መግዣ ትተናል። አንቺ ጭራሽ መነጸር፣ የአልማዝ መነጸር፣ የወርቅ መነጸር። ኧረ ተይ። እና ውድ ቤተሰቦች ምን ሀሳብ አላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ስለነበረን ቆይታ በጣም በጣም ነው የማመሰግነው። ስለምታበረታቱኝም ከልብ ነው የማመሰግነው። አላህ ወጥተው ከመቅረት ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ ስደትንም በቃ ብሎ በሀገራችን ላይ ርዝቃችንን ይክፈትልን እያልኩኝ፣ የዛሬው ቪዲዮ እንግዲህ በዚህ ይበቃናል። በሌላ ጊዜ እስከምንገናኝ ድረስ ሰላም ቆዩልኝ። ላይክ ያላረጋችሁ ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁም እንደዚሁ ሰብስ ከራይ እያረጋችሁ ቤተሰብ ሆኖ አበረታቱን። እንግዲህ የማደም ቅመሞችን ማደም ለማድረግ አበረታቱን። እንግዲህ እስኪ በቃ ከተማነት ሸቃላነት ይበቃናል። እና ግድፍ ደገፍ ደገፍ አድርጉን። እና እንግዲህ እንቆሰዋለን ብላለች አንዷ ማለት ነው። እና ደገፍ ደገፍ አድርጉን። አይከፈልበትም፣ የምራ አይከፈልበትም። አበረታቱን። በጎነት ለራስ ነው፣ ደግነት ለራስ ነው። እሺ እና ሰምታችኋል። እና ወደች ይ ለዛሬው ይሄ ይበቃናል። ቸር ቆዩልኝ።